ምንድን ነው? ሚ ምንድን ነው? ለምን መጣትየትማመትማም ያልኩሽ ነው። ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንኳን ወደ ጽጌ ቻናል በሰላም መጣችሁ። ሰሞኑን እንግዲህ የነበረውን ነገር አይታችኋል። ዛሬ ቀን ደርሶ ልሄድ ነው ማለት ነው ያው ትንሽ ጊዜ ከዚህ መራቅ ፈልጌ ነው። እና አሳውቅ ያለውን ከዚህ በፊት የነበረውን ነገር ምናምን ሶ አንዳንዴ ምንም ነገር ካጣችሁ ገለል ማድረቱ ጥሩ ነው። ከዚህ ነገር ትንሽ ሰውር ማለቱ እና ነገሮችን አለማየቴ ለእኔ ጥሩ ነው ብዬ አስባለሁኝ። እና ልክነኝም ብዬ ነው እንደዛ ነው የማስበው። በእኔ ውሳኔ የደበራችሁ ሰዎች ልትኖሩ ትችላላችሁ። የተከፋችሁ ሰዎች ልትኖሩ ትችላላችሁ። በጣም ማስ ነው። ያው ለትንሽ ቀን ነው፣ ብዙም አልቆይም፣ ሩቅም አይደለም። እስከዛ ድረስ እንግዲህ የምንመላለስበት ሀገር ነው እና ቀላል ነው ያን ያህል አታስቡ። ስላሰባችሁልኝ ምናምን በጣም ነው የማመሰግነው፣ በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ እና ከዚህም በኋላ እንግዲህ እዚህ ብዙ ምንም አላረግም ብዬ አስባለሁ። ግን ደግሞ ያው ለትንሽ ቀን ርፍ በቤጌ ከመጣሁ በኋላ በዩቲዩብም እንገናኛለን። የራሴንም የጀመርኳቸውን ስራዎች ምናምን መጥቼ ይቀጥላሉ ማለት ነው። እስከዛውን ድረስ ግን ጠብቁን፣ ጠብቁኝ። ቤቲ ግን አደራሽን እንትን በይ ስሪ፣ እንዳጠፊ ምናምን ሶሻል ሚዲያ ላይ እንዳጠፊ እና እኔ ደግሞ ትንሽ ማረፍ ፈልጋለሁ እንዳልኩሽ። ባታሚበትም ባታሚበትም ቢደብርሽም አንዳንድ ነገሮችን ፈልገን የምናመጣቸው ነገሮች አይደሉም፣ ፈልገናቸው አይደለም። አንዳንዴ የሚሆኑት ድንገት ነው የሚሆኑት። እና እንዲደብርሽ አልፈልግ እና አብረሽን ስለነበርሽ በጣም ነው ማመሰግነው። ብዙ ነገሮችን ከኔ ጋር አብረሽ ታግለሻል። እንደ ጓደኛ ብዙ የሚጠበቅብሽን ነገር አድርገሻል። እና አመሰግናለሁ። በጣም አመሰግናለሁ። ተረጋጊ ልተረጋጊ አልቻልሽም። ቅድም ጀምሮ አንቺንም ቀና ብሎ ማየት ከበደ። ኤኒዌይስ አንዳንድ ማለት አንዳንድ ነገሮችን መናገር ፈልጌ ነበር፣ ግን ካሜራ ከያዝኩ በኋላ ጠፋብኝ። እንዳልኳቸው ቤተሰቦች ግን ቤተሰቦች እናንተን መሰናበጥ ስለምፈልግ እና እናንተ ደግሞ እኔ ጠንካራ ሁኜ እንድታዩ ስለምትፈልጉ ላለማልቀስ እና ሌላ ስሜት ውስጥ ላለመግባት እየሞከርኩኝ ነው ቪዲዮን የጀመርኩት ቤተሻ ምን እንደምልሽ አላቅም። ብዙ ነገር አወራንበት፣ ረጅም ሰዓት አወራንበት። ግን ደግሞ አሁን ሰዓቴ ቀድሜ መግባት ፈልጋለሁ። ቀድመንም የተነሳ ነው ምናምንና፣ አብረሽን ስለነበርሽ ድጋሚ በጣም አመሰግነው። ከብዙ ነገሮችን ብቻ አብረን አሳልገናል። ምን እንደምልሽ አላቅም። ብዙ ሞክር ያለሁኝ እኔ እነሱ ፊት አሳልፌ አንቺን ዳለመስጠት ነው እንጂ እንድትሄጂ አልፈልግም፣ ታውቂያለሽ። እዚህ ብዙ ነገር አሳልፈናል። እኔ ለማን ጥለሽኝ እንደምትሄጂም አላውቅም፣ ምን እያሰብሽ እንደሆነም አላውቅም። ብዙ ነግሬሽ አለው ምናምን፣ ግን ምን ማለት እንዳለብኝ አላውቅም። በቃ ደስታሽን እፈልጋለሁ፣ ሰላም እንድትሆኝ እፈልጋለሁ። ግን ደግሞ አብረን ማለፍ እንችላለን። እስካሁን ይሄን ሁሉ አብረን አልፈናል። አልገባሽ? ግዴታ በመሄድ አይደለም ነገሮች የሚሆኑት። አሁንም ያቺ ኤርፕሌይን ውስጥ እስካልገባሽ ድረስ አለችም ቻንስ። ስለዚህ እንደምንም እንደዚህም እንደዛም ብለሽ ሀሳብሽን ለመለወጥ ሞክሪ። ምክንያቱም ከባድ ነው፣ ለኔም ከባድ ነው፣ ለአንቺም ከባድ ነው። እዛ ሆነሽ ገባሽ? የምታሳድፊው ነገር አይኖርት። እኔን ወሬ እንኳን እንዴት እንደምትሆኛ አውቃለሁኝ። ገባሽ? ስለዚህ ብቻሽን አትችይው። በቃ ጠንካራ ለመሆን ምናምን እየሞከርሽ ነው፣ ግን አትችይውን። ታውቂያለሽ፣ ከባድ ውስጥ ነው ያለሽ። ስለዚህ አሁንም አረፈደም እንድትሄጂ አልፈልግም አብረን እናሳልፈዋለን ሁሉንም ነገር ዳኔንም የሰዎቹንም ምናምን እኔ አጠገብሽ አለው በቃ አልለይሽ ነግሬሽ አለው አይደለም ስለዚህ ያን ነገር አልፈልገውም ፅጌ በቃ አሁንም በመጨረሻ ሰዓት ብትሆንም ሀሳብሽን እንስቀይር ይፈልጋለሁ አልደግፈውም የሚሄድሽን በሰው ሀገር ማን አለሽ እዛ ቢያንስ እዚህ እንደምንሆነው እንሆናለን ገባሽ እንደምትሆኛ በሬሽ እሆናለሁ ሁሉንም ሰው እንደዚህ ማስተናገድ ስላልቻልኩ ነው። እነ ቤዚንም እነ ማርቲንም ትናንትና የተሰናበትኳቸው። እንግዲህ ውጭ ናቸው እነሱ ያሉት። እነ ቤዚም እነ ማርቲን ምናምን እዛው ኤርፖርት እንገናኛለን። እኔ ወርድ ይወስኛለው። እያለቀሱ የደወሉልኝ እነሱ ግባሽ ሰው ጠርትሻል

አንዳንድ ያጋጥማል። ስለመጣችሁ ግን አመሰግናለሁ። ለማንኛውም በቃ አብራችሁኝ ስለነበራችሁ ምናምን ምናምን ሁሉንም ነገር በቃ ስላደረጋችሁት መልካም ነገር በሙሉ ነው ማመሰግን ምናምን ምስል ስጥ። አሁን ብዙ ጥፋትም አጥፍተን ሊሆን ይችላል። ማለቴ በወቅቱ የነበረውን ሁኔታ አንዱን አንዱን ለማስደሰት እያለን የማይሆን ነገር አድርገንም ሊሆን ይችላል ግን እኔ በእርግጠኝነት ልነግርሽ የምችለው ዳኒ ፈልጎት አይደለም እዛ ውስጥ የገባ ገባሽ። ሁወደኋላ ንመለስ ኖኖ አለ እኮ አሁን እርግጠኛ ነው እንደምትሄጂ። ያቃ ማንም ሰው እንዲያውቅ አልፈለኩም። እንደውም እናንተም ሰላም ቻውም ሳላችሁ ዝም ብዬ ተነስቼ ከመሄድ ብዬ ነው። ብዙ ቀን አልቆይም። ትንሽ ቀን ተቀምጬ ግን ራሴን ቢያንስ ሪላክስ አድርጌ ምናምን ልምጣ። ገብቷል። አሁን መሄድ አለብኝ ምንም ቢሆን። የልጅ ጓደኛችን ነሽ። ገባሽ አሁን እያረግሻለሽው ካለሽበት ሲቲዌሽን ውስጥ ለመውጣት እየሸሸሽ ነው እንጂ እርግጠኛ ነኝ ተመችቶሽ ምናምን ነገር አይመስለኝም። ትችላል ብቻ ተረጋጉና እኔ ስሜታዬ ይሳታረጉኝ እኔ መሄድ አለብኝ፣ እና ብሄድ ደስ ይለኛል። ይገባኛል፣ እሱማ ግን፣ አሁንም ነገሮችን ማስተካከል እንችላለን ዞሮ ዞሮ ምንም ስታክል ነገር ግን ደግሞ ምንም ሀሳብ የሚያስቀየር ነገር ስለሌለ ጥሩ ነው። ሜሪ ተረጋግኝ እንጂ የሚሆንሻል። ቤቲ ተረጋጊ። በቃ ማለቴ የሚጨርሻ ውሳኔሽ ነው፣ ወሰንሽ ነው እንደዚህ አይነት ነገር

ማንም አላጠፋም። ይሄ የህይወት እግር እኮ በቃ አንዳንዴ ይፈጠራል እንደዚህ አይነት ነገር። እኔ እንኳን እኮ በእግዚአብሔር እኔ ራሱ ተቀብያዋለሁ ሚል በድንግል ማርያም

ግሽሆነሻለ አንቺ በቃ ታረጋጊ። ሁላችንም ይኸውልሽ፣ አንዳንዴ የላይፍ እድሜ ነው። ገባሽ አይደል? መሆን ስላለበት ብቻ ነው።

አምኛ አዳምጠኝ። በመሀል የተፈጠረው ሆን ተብሎ አይደለም የተደረገው። አንዳንዴ ይሄን ደግሞ መረዳት አለብኝ። ሰው ነኝ። ገባህ? ብዙ ነገሮች፣ አንዳንዴ ትክክል ነኝ ብለህ የምታስባችሁ ነገሮች ትክክል አይደለም። ሶ ይትስ ኦኬ። ማንም ሰው ምንም ነገር አላደረገም። ይሄ የላይፍ ህግ ነው ገብታችኋል። መሆን ስላለበት ነው የሆነ። እኔ ደግሞ እዚህ ቁጭ ብዬ ነው የማስታመም አልችልም። እዚህ ጋር የምታዩት ነገር ልክ አይደለም። ውስጤ በጣም የተጎዳል። እግዚአብሔር መጀመሪያ ጊዜ ነው ከነሱ ጋር ሲስማማ በዚህ ጉዳይ ገባሽ? እዛ ማንም የለሽም ያለሽበት ላጣሽ አልፈልግም ገባሽ ሄደሽ ከዚህ ደግሞ ወደ ባሰ ነገር ውስጥ ገብተሽ እንትን መጪ አልፈልግም በዛ ላይ ለመዝናናት ቢሆን ፅጌ ችግር የለም ስለ እሱ ሆነሽ ደግሞ ብቻሽን የሆነ ሀገር ደግሞ ሄደሽ አይሆንም አገሩን እስከ ትለምጂው ራሱ አየር ለመለወጥ ከሆነ እዚህ ሆነን የፈለግንበት እንሄዳለን ልንገራችሁ እኔ ደግሞ ልንገራችሁ ይኸውልሽ እየተፈጠሩ ያሉት ነገሮች አጠገብ ሲሆን ይከብደኛል እያናኑን

ይህም ቢያንስ በትንሽ ቢሆን ነው ብዬ የምነግርሽ ነገር የለም ማለት በቃ እኛ ይቅርታ እንበልሽ፣ እባክሽን ፅጌ እባክሽን፣ በይቅርታ መስተካከል የሚችል ነገሮች ካሉ እንሞክር። በመሄድ ቤትም እንዳለችሽ ከሆነ እዛ ሄደሽ ብቻሽን በጣም የምትጋፈጩ ነገር በጣም ከባድ ነገር ነው። ስለዚህ አስቢ። ዚ ስሄስ ጓደኞች በጣም ነው የምወዳችሁ፣ ምናምን ምናምን በጣም ነው የምወዳችሁ። በቃ ሰው የመጣችሁ ልሸኙኝ ከሆነ ሸኙኝ፣ ካልሆነ ግን አይሆንም አይሆንም። የትም መቆየት አልፈልግም፣ እዚህ ቤት መቆየት አልፈልግም እያል ሰዓት ደርሷል። በቃ

ም ውማራሽ እንደፈለገች። እኔ ማለት የምፈልገው አንድ እና አንድ ነገር ይሄ ዘላቂ መፍትሄ አይደለም፣ ገብቶሻል። በእርግጠኝነት ያግዙኛል ብዬ አስባለሁ ይሄን አስተሳሰብ እዛ በር ዘግተሽ እንደፈለሽ ልትሆኝ ላትበይ ላጠጭ ልትታመሚ እንደሆነ አውቃለሁ። ገብቶሻል አይ ቲንክ እኔም ችግር ሆኜብሻለሁ። ካልበላሽ ካልጠጣሽ ምንድነው የምታስቢ ምንድነው የምትጨነቂ እያልኩ ሰላምሽን ነስቼሻለሁ ይመስለኛል። ያም ነው አንድ ወደዛ የሚያስኬድሽ፣ ገባሽ። ነገር ግን ያ መፍትሄ አይደለም። ከፈለሽ ቤተክርስቲያን መሄድ ትችያለሽ የተወሰነ ጊዜ ለመውሰድ ቢያንስ ግን ከአይናችን አትጥፊ። በቃ እነሱም የፈለገ ነገር ቢሆን ትናንት በልታችኋል ጠጥታችኋል አብረን ብዙ ነገር አሳልፈናል። ገባሽ? ጓደኛሞች ጓደኛሞች ነን። ምን ነገር ሀብትን ቢያደርግ የዳኔ ነገር እግዚአብሔር ይፍታው። ነገር ግን ከምንም ነገር በላይ ደግሞ የአንቺ ነገር አሳሳቢ ነው ጽጌ። ስለዚህ ቢያንስ ሰው ባለበት ሁኚ። መዝናናቱ ነገ ይደርሳል። ይሄንና ይሄንን እኔ እዛ ሂድሽ የምትጨነቀውን ጭቀት እኔ ነኝ የማውቅ። ገባሽ? እዚህ የሆንሽ ሁኔታ ስለማውቅ ስለማይ ትክክለኛ ውሳኔ አይደለም ጽጌ። ከዚህ በላይ ትታመሚያለሽ። ከዚህ በላይ ትከሻለሽ። ለማን ብለሽ? ለምንስ ነው እንደዚ የሚሆነው ቢያንስ የምናይሽ ቦታ ሁኚ ገባሽ ከኔ አልፎ እነሱም እንደዚህ አንብተው አዝነው የሚጠይቁሽ አንድና አንድ ደነችና ደነትሽ ብቻ ስለምንፈልግ ነው አመሰግናለሁ ለደህንነቴ የተጨነቃችሁላችሁ ምንም አይነት ውሳኔ የሚያስቀየሪ ነገር የለም አመሰግናለሁ በቃ ምንም ልላችሁ ከዚህ በላይ ስሜታ የሆኝ የራሴ መጉዳት አልፈልግም ሜሪ ፕሊስ ማናችሁም በቃ የሞት ቆጣ ስመስሉ ደህና በጣም ደህና አደለሽ። ናና ስላሉንሽ ነው ለመዝናናት ከዚህ በፊት ብዙ ጊዜ ሄድሻል አደል እንዴ? በደስታ ነው ይሸኛን ሽ እኮ በላይ ምንም ነገር አልተፈጠረም። ምንም ነገር አልሆነም። ሁሉም ነገር መሆን ያለበት ነገር ነው እና እኛም የጸጸት ስሜት የሚሰማን ያለው እዚህ ነገር ውስጥ እኛ ያስገባንሽ ነው እየመሰለን ያለው። ገባሽ? ይሄንን ነገር እኛ እዚህ ነገር ውስጥ እንዳስገባንሽ ሁሉ ከዚህ ነገር ውስጥ ልናስወጣሽ የምንችለው እኛ ነን እና ቁጭ ብለን መማከር ነው ያለብን። አንቺ እሱን ተይው ውስጥ ሸቀዋል ግን ብድግ ብለሽ እንደዚህ ነገር ውሳኔ መውሰድ አልነበረብሽም። ገባሽ? እስኪ እድል እንስጣቸው። እስኪ ምን በመመካከር ምንም የማይፈታ ነገር የለም። አሁን እኮ ጀስት አንቺ ውሳኔውን ወደ ገደለው። ገባሽ? እስኪ የመጨረሻ መፍትሄ በእነሱ ንውሰድና፣ ጽጌ ማይሆን ከሆነ አብር ይሄዳለሁ ወደምትሄጂበት። ይሄ ግን ድንገተኛ ነው ለእኔም ድንገተኛ ነው ታውቂያለሽ። ትናንት ሙሉ ስንለቃቀስ ያደርነው ጽጌ

ይሄን ከፈለግሽ ስራዬን ትቼ ኤቭሪቲንግ እዚህ ያለኝ ትቼ እንደመጣኩ ነው የምትፈልጊው? አልቻውሽማ አልቻውሽ። ማርቲን ሰው ሰዓት የለኝ አለ ማርቲን። ብትሆን ቤዚን ብትሆን ሲጀመር ማለት ነው ቤዚን ማርቲን እያለቀሱ ነበር በእውነት እኛ

ሜሪ ፕሊስ እኔ አኔ ሜሪ እፈልጋለሁ። ኖ ኖ። ኤርሚ አውቃችሁ ነው አይደለ? ኤርሚ ምንድን ነው እያደረግሽ ያለሽው እ ምንድን ነው እያደረግሽ? አትሄድም